እና ማለት ነው ዛሬ ደግሞ እስከማቁላለው ድረስ ላሳያችሁ። ልዩ ታች ያለው እና የኔ ውዶች ያው ጀማሪ ነኝ፣ አበረታግኝ። ሰብስክራይብ ላይ ኮመንት ጻፉልኝ። ኮመንት ኢሞጂ አትጠቀሙ ውዶቼ፣ ምክንያቱም ሰብስክራይብ ያነሳል። ያላችሁን አሳብ አስተያየት በኮመንት አስቀምጡልኝ። እናንተስ እንዴት ነው ሲሰሩ ሊሰሩት ምናምን የሚለውን ነገር አውሩኝ ማለት ነው። ይቀጥላል እንደው እናያለን። ዛሬ የትም ቤትም እንዳትሄዱ፣ ሽርቶቼ፣ አማሮቼ፣ ፍቅሮቼ። ይኸው ዶሮን ጨመርኩኝ። ከብሳ ነው ዛሬ፣ ከብሳ ነው የሚሰራው፣ ከብሳ ነው የምንሰራው ማለት ነው። ዶሮን ጨመር ይኸው ዶሮ ጨምሬ ያለው ከዛን ያስቀደም ያሳያችሁ እነዚህን ቅመማ ቅመሞች እንጨምራለን ማለት ነው። ታያችሁ አይደል ልጆች፣ ጨመርኳቸው። ከዛን ማጂ ክኖር ይባላል ወይ ማጂ ጨምራ